ክስቶች ክሶች ናቸው። በዩናይትድ ኔሽንስ ስብሰባዎች ላይ የሚነሱት ኢትዮጵያ አጀንዳ እሹ ሆናለች። ተመስገን ነው። ሁለተኛ ሀብ ሆናለች ማለት ነው። የፖለቲካ የኢኮኖሚ፣ የዲፕሎማሲ፣ የኮንቬንሽን ማዕከል ሆናለች። ታነሳቸው የባህር በር ጥያቄ ራሱ በዚህ አጭር ጊዜ ውስጥ ተለውጠዋል። ፍትሐዊ ጥያቄ ነው የሚለውን አለም በሙሉ ተቀብሎታል። ከኢትዮጵያ ጋር በወዳጅነት የመስራት አቅጣጫ ውስጥ ነው። ሰላም ጤና ይስጥልን ተከታታዮቻችን፣ ይህ ሳምንታዊ ዲፕሎማሲ ፕሮግራማችን ነው። የዛሬ እንግዳችን ዶክተር ሙሉጌታ ደበበ ናቸው። ዶክተር ሙሉጌታ ደበበ በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፖለቲካል ሳይንስ መምህር እና ተመራማሪ ናቸው። ከእሳቸው ጋር በታላቁ ህዳሴ ግድብ ቆይታ ይኖረናል። ተከታተሉን። ዶክተር ጥሪያችን አቅርበው ስለመጡ እጅግ እናመሰግናለን። መሰግናለሁ። ታላቁ ህዳሴ ግድብ አስራ አራት ዓመት ሆኖታል፣ የመሰረት ድንጋዩ ከተጣለ አሁን ላይ ወደ ማለቅ ደረጃ ደርሷል እና በዚህ ደት ውስጥ ምናልባት እንደ መምህር እንደ ተመራማሪ ታላቁ ህዳሴ ግድብ የነበሩበት ፈተና እነዛን ፈተናዎች ለማለፍ የተደረጉ ጥረቶች እንዴት ይመለከቷቸዋል? አሁ ይሄ እንግዲህ አገሪቷ ካላት የመጀመሪያው ትልቁ ሜጋ ፕሮጀክት ነው። ይሄ ሜጋ ፕሮጀክት ብዙ ፋይዳዎች ነው ያሉት። ኢኮኖሚያዊ ፋይዳ አለው፣ ማህበራዊ ፋይዳ አለው፣ ፖለቲካዊ ፋይዳ አለው፣ ዲፕሎማሲያዊ ፋይዳ አለው። ህዳሴ ግድቡን መገንባት ኢትዮጵያ ከጀመረች በኋላ ገናናነቷ እየጨመረ ነው የመጣው በዲፕሎማሲው መስክ በምታደርገው ፍትጊያ ራስን የማስተዋወቅ ኢሜጅ ቢልድ ለማድረግ የሚደረገው ጥረት ትልቅ ጠቀሜታ አለው። በተጨማሪ ደግሞ ይህ ህዳሴ ግድብ በሀገሪቷ ሰዎች በሀገሪቷ ሀብት ነው የተገነባውና ዩናይቲንግ ፋክተር ነው ብለን ነው ምናስበው። እኔ የራሴ ወንድም ህዳሴ ግድብ ይሰራል። እዛ የሌለ ብሄረሰብ የለም፣ የሌለ ሙያ የለም ከሶሻል ሳይንስ ዘርፍ ከፖለቲካል ሳይንስ ዘርፍ ከኢንጂነሪንግ ሁሉም ዘርፎች እዛ አሉና አንደኛ ማህበራዊ ትስስርና መታዋወቅን መፍጠሩ ራሱ ትልቅ ነገር ነው። እና ቻሌንጁ ቀላል አልነበረም። ከውስጥም የውጭው ይሁን የውጭ ይሁን እንቀበለዋለን። ከውስጥ ራሱ በራሳችን ልጆች ተግባራዊ አይሆንም፣ ህገወጥ ነው ለምን አስፈለገ እስከ ማለት ደረጃ የሚደረስበት ደረጃ ላይ ነበረ። እንግዲህ ይህ ሁሉ ጫና ተችሎ ነው ዛሬ 98.6 ፐርሰንት ገደማ ነው። ኦፊሻል ይመስለኛል በቅርብ ቀን ጠቅላይ ሚኒስትር ካቢኔዎቹን ሰብስበው ከተወያዩበት በኋላ በወጡት መረጃዎች የሰማነው 98.6 ፐርሰንት ነው ያለቀው ነው የሚሉት። እና ኢኮኖሚያዊ ጠቀሜታ ስልህ ህዳሴ ግድብ በስራው መስክ ራሱ ስራ በመፍጠር ለሁሉም ብሄር ብሄረሰቦችና፣ ለሁሉም ህዝቦች፣ ለአካባቢው ቢዝነስ በመፍጠር ትልቅ ጠቀሜታ ነበረው፣ በስራ ወቅት ማለት ነው። ከተሠራ በኋላ እውነት ለመናገር እኔም እዚያም ሄጄ እዚህም ሆኜ አሳውን ቀምቻ ያለሁ። የተፈጠረው ሀይቅ አሳ እስከ ማምረት ደረጃ ደርሷል። ሀይል ያው እንደሚታወቀው አምስት ነጥብ ምናምን ሜጋ ዋት በላይ ነው የሚያመርተው። ሀይል ያመርታል። ትልቅ ሀይል ነው የሚያመርተው። የኢትዮጵያን ትልቅ ገናና ሀገር ያደርጋታል። ያ ብቻ አይደለም፣ ትልቅ የቱሪዝም ሀብት ነው። እዛ የሚመጣው ምንድን ነው ይሄ ህዳሴ ጌርድ ምንድን ነው ብሎ ወደዛ የማይጎርፍ ፈረንጅ የለም። አሁን እንኳን የሰኪሪቲ ችግሩን በዚህ ደረጃ ላይ ሆነው እንደ ተአምር እያዩት ነው ያሉት። እና መቼም ለሁላችንም ተአምር ነው የሆነው። እና ከዛው ብቻ አይደለም በአካባቢው አሁን ህዳሴ ግድቡ በጣም ሜጋ ፕሮጀክት ነው። ሜጋ ፕሮጀክት ማለት ብዙ የሰው ሀይል ኢንቮልቭ የሚያደርግ ነው። ስራ ይፈጥራል። ምን አይነት ስራ? ህዳሴው ግድብ ላይ የሚሰሩ ሰራተኞችን ይፈጥራል። በተጨማሪ እነዛ ሰዎች ደግሞ እዛ ስላሉ እዛው አካባቢ የተለያዩ ቢዝነሶችን ለአካባቢው ይፈጥራል እና ትልቅ ጠቀሜታ አለው ማለት ነው። ሌላው ያው ማህበራዊ ምልህ እንደዚህ ስትሰባሰብ ባንድ ፕሮጀክት ላይ ቻሌንጅ ውስጥ ስታልፍ፣ ወንድማማች ትሆናለህ። የመጣበትን ብሔረሰብ የመጣበትን ክልል ትረሳዋለህ። እዛ ያለውን ወንድምህን እህትን ይዘህ አዲስ ሶሻል ፋብሪክ ነው የሚፈጠረው በዚህ ሁኔታ ላይ እና ይሄ ትልቅ ሶሻል ማህበራዊ ጠቀሜታ ነው ብዬ ነው የማስበው። ሌላ ፖለቲካዊ ጠቀሜታ ነው የምልህ በትክክል ፖለቲካ የሚመሩና የሚረዱ ሰዎች እና ድርጅቶች ሁሉም የህዳሴ ግድብን ይደግፋሉ። ይህንን ቲክቶከኛውን እና አክቲቪስቱን ትተ ማለት ነው፣ እነሱ ጋር መደናቆር አይቻልም። እነዚህ ግን ትክክለኛ የፖለቲካ ዓላማ ያላቸው የህዳሴ ግድብን፣ የኢትዮጵያ የባህር በር ጥያቄን፣ የኢትዮጵያ የልማት ጥያቄን፣ የእድገት ጥያቄን፣ የአድዋ ጥያቄን የሚያሰባስቡና ጋራ የሚያደርጉ ነገሮችን ሁሉ ይሰበስባሉ። ስለዚህ ህዳሴ ግድብ በፖለቲካ ድርጅቶች እና በፖለቲካ ምሁራን ውስጥ ኮመናሊቲ ፈጥሯል፣ አንድነት ፈጥሯል ብዬ ነው የማስበው። በዲፕሎማሲው መስክ እንደምታውቀው በጣም ኢትዮጵያ የገነነችበት ነው። በጣም ብዙ ክሶች ናቸው ከታችኛው ተፋሰስ ሀገሮች በግብጽ መሪነት የሚነሱት ብዙ ክሶች ናቸው። በዩናይትድ ኔሽንስ ስብሰባዎች ላይ የሚነሱት ኢትዮጵያ አጀንዳ እሽ ሆናለች። ተመስገን ነው። ካለመታወቅ መታወቅ ይቻላል። አሁን ኢትዮጵያ በብዙ መልኩ አሸንፋለች፣ ተመራጭ ሆናለች ማለት ይቻላል። እንዴት ነው ተመራጭ የሆነችው? ለምሳሌ በብሪክስ ውስጥ መመረጧ። አሁን ደግሞ የብሪክስ ባንክ ሲቋቋም እዛም ደግሞ ሊድ ለመሆን እያደረገችው ያለችው ጥረት የአፍሪካ የሰላም አስከባሪ ውስጥ ባለፈው የአፍሪካ ህብረት መመረጧ። ይሄ ብቻ አይደለም፣ ደግሞ የአፍሪካ ህብረት እዚህ በተደረገበት ወቅት ከዛ ጊዜ ጀምሮ እስከ መስከረም ድረስ አሁን ኮንቬንሽን ሴንተሩም ይሆን አፍሪካ ህብረት በተለያዩ ኢንተርናሽናል ስብሰባዎች ቡክድ ነው ሲሉኝ ነው ምሰባው በውስጡ የሚሰሩ ሰዎች ይሄ ማለትም ማለት ነው በቃ ሁለተኛ ሀብ ሆናለች ማለት ነው። የፖለቲካ፣ የኢኮኖሚ፣ የዲፕሎማሲ የኮንቬንሽን ማዕከል ሆናለች። የመሰረተው ኮንቬንሽን ሴንተር ትልቅ ኮንቬንሽን ሴንተር ነው። እጅግ ገናና እያደረጋት መጥቷል ማለት ነው። በዲፕሎማሲው የማሸነፍ ገጽታ ላይ ነው ያለችው አሁን የትኛውም ሀገር ኢትዮጵያን ከዚህ በኋላ የሚቃወሟትን በማስተባበር ከጎረቤት ሀገሮች እንዲሁም ከውስጥ በማስተባበር ኢትዮጵያን አንበረክካለሁ የሚለውን ትቶ የዲፕሎማሲ አቅጣጫቸውን ግብጽን ጨምሮ ጋዜጦቻቸውን ሰማ ይሆናል፣ ሰምተሃል? አቅጣጫቸውን ቀይረዋል፣ በጠቅላላው ቀይረውታል። እንዴት ነው ከኢትዮጵያ ጋር ተባብረን የጋራ የምናደርገው እና በጋራ የምናለማው ይሄ እዚህ ደረጃ ላይ ነው፣ ሳይንቲስቶቻቸውን አሰልፈው እየሰሩ ያሉት ይሄ ቀላል ምናልባት የታላቁ ህዳሴ ግድብ አሁን የደረሰበት ደረጃ መድረሱ የድርድር እንትኑ ቀይሮታል ማለት እንችላለን። ምንም ጥያቄ የለውም። የመጀመሪያው ዙር እንዲቀጭ ተፈልጎ ነበረ። ሁለተኛው ላይ እንዲቀጭ ተፈልጎ ነበረ። ሶስተኛው ላይ ተፈልጎ ነበረ። አሁን የመጨረሻው ዙር አይቀሬ መሆኑን ሲገነዘቡት፣ ሁሉም ድሮ ያው ድሮም ቢሆን ሱዳን እና ሌሎቹ በእንትን ስር ነው እንጂ በፊት ለፊት ያን ያህል ኢትዮጵያን ለመጋፈጥ አልደፈሩም። ግብጽ ግን እስካሁን ድረስ እየተሟገተች ነበር ማለት ነው። ግን አሁን አሁን ማለቂያው ላይ ሲደርስ የድርድር አቅጣጫቸውን ለውጦታል፣ በጠቅላላው ለውጦታል። እሱ ብቻ አይደለም እንግዲህ አሁን በጠቅላላው ኢትዮጵያ የምታነሳቸው የባህር በር ጥያቄ ራሱ በዚህ አጭር ጊዜ ውስጥ ተለውጠዋል። የባህር በር ለኢትዮጵያ ፍትሐዊ ጥያቄ ነው የሚለውን ዓለም በሙሉ ተቀብሎታል። አገሮች በሙሉ ተቀብሎታል። ይሄ ሁሉ ተጽዕኖ ይያዛል፣ ኔትወርክ ይሆናል። ዶቶቹ በሙሉ አንድ ላይ ይገናኛሉ። በአንዱ ስታሸንፍ ወደ ሌላ የማሸነፍ መድረክ ነው የምትወጣውና ህዳሴ ግድብ ይመረቃል። የባህር በር ጥያቄ አለ፣ ሌሎችም ምግብ፣ እህል ራስን የመቻል ጥያቄ አለ። ይሄ የኮሪዶሩን ጥያቄ በየክልሉ እየተዛመተ ስለሆነ ቀላል ጉዳይ አይደለም። መልካም። ምናልባት የታላቁ ህዳሴ ግድብ ከተመረቀ በኋላ የግብፅ ጥያቄዎች ምን ሊሆን ይችላሉ? የምታነሳቸው ጥያቄዎች ምን አይነት ገጽታ ሊኖራቸው ይችላል? ባይዘወይ ግብጾቹ ተቸንክረው ነበር እስከዛሬ ድረስ በቃ፣ አባይ ከሌለ እንሞታለን፣ እንጋደላለን። ግን አሁን ደስ የሚል ነገር እነሱም አማራጭ አማራጭ የኃይል ምንጮች ላይ እየሰሩ ናቸው። ሶላር በብዛት እየገቡበት ነው። ልዩ ሌላ ሌላ ነገሮችን እያሰቡ ነው ያሉት እና ከኢትዮጵያ ጋር በወዳጅነት የመስራት አቅጣጫ ውስጥ ነው የሚገቡት፣ ያለ አማራጭ ማለት ነው፣ ያለ ምንም አማራጭ። እኔ በእኔ በምታነባው በምትሰማውም ይሄ ነው የሚታየው ይሄ ነው በቀጥታ የሚታየው። ግብጽ ከዚህ በኋላ ለኢትዮጵያ ትሬት ትሆናለች ብዬ አላስብም። እኔ ምናልባት ከዚህ በፊት ግብጾች አሳሪ ሕጎች መኖር አለባቸው የሚል ጥያቄ በተደጋጋሚ ሲያነሱ እንሰማለን። እስከ ጸጥታው ምክር ቤት ድረስ የነበሩ ክሶች ይህን ለማስፈጸም ነበርና፣ በቀጣይስ ይሄ አሳሪ ሕግ የሚባለው በአባይ ወንዝ ላይ ወይም በታላቁ ህዳሴ ግድብ ላይ ይቀራል ይሄ ጥያቄ ብሎ መገመት ይቻላል። በዚህ ረገድ እውነት የዚህ በዚህ ረገድ እነዚህ በውሃ የውሃ ኤክስፐርቶቻችንና ትልልቅ ጃይንት የሆኑ ባለሙያዎቻችን ማድነቅ ይገባናል። እንዴት አድርጎ እያሹ እያሹ በደንብ መቃወም በሚገባ ሰዓት ላይ እየተቃወሙ፣ ማለስለስ በሚገባ ሰዓት ላይ እያለሰለሱ፣ ከሁሉም አቅጣጫ ሀይል እያሰባሰቡ ከሱዳን ጋር ከደቡብ ሱዳን ጋር ከኡጋንዳ ጋር እነዚህ በተፋሰስ አካባቢ ያሉ ሰዎች ድርጅቶ አገሮችን በመያዝ የተጫወቱት ጉዳዩን ልክ ጠረጴዛ ላይ እንዳለ እንቁላል እየተንከባከቡ አሁን ያደረሱበት ሁኔታ ክቡር ጠቅላይ ሚኒስትሩም እውነት ለመናገር ሊመሰገኑ ይገባቸዋል። እኛ ሁላችንም ያላመንነው ነገር ነው የተፈጸመው። ያልገመትነው ነገር ነው የተፈጸመው። በጣም ትልቅ ዳውት ነበረን አድሪታ ውስጥ ካሉት ችግሮች አንጻር ማለት የኢኮኖሚ ችግሮች አንጻር ከውጭ ካሉት ጫናዎች አንፃር እንደው እዚህ አቺቭመንት ላይ እንደርሳለን ብለን ብዙዎቻችን ያው የፖለቲካ ሰዎች ብዙ ጊዜ ስታነብ ምንትትል ትፈራለ ና ከባድ ነበረ። ግን ተደረሰ። በጣም የሚገርም ነው። ሌላው አንዱ የምነሳው የታላቁ ዳሴ ግድብ ከተጠናቀቀ በኋላ በርካታ ቅድም የጠቀሷቸው ኢኮኖሚ አስተዋጽኦዎች ይኖሩታል። ከዛ ባሻገር ግን ህዳሴ በራሱ ለኢትዮጵያ በዓለም አቀፍ መድረክ የመደራደር ትልቅ አቅም ይሰጣታል የሚባል ነገር አለና እስኪሄን ያብራሩልን። ምን አይነት የዲፕሎማሲ አቅም እንድትፈጥር ያስችላታል ብለው ይገምታሉ? መደራደር ማለት ሁሉ ጊዜ አቅም ነው። በቃ አቅም መሰረትን ስታሸንፍ፣ ሁሉም ከአንተ ጋር ይደራደራል። የኢኮኖሚ አቅም ያድጋል። የመበደር አቅሚ ያድጋል። እርዳታ የማግኘት አቅሚ ያድጋል። አሁን አስበው እስቲ በተከታታይ ወደዚህ አገር የሚጎርፉ መሪዎችን አሁን ወቅት አሁን ጠቅላይ ሚኒስትራችን ቪየትናም ነው ያሉት እና የብዙ አገሮች ኢንቪቴሽኖች አሉ ነው ከኢትዮጵያ ጋር ኢኮኖሚያዊ፣ ማህበራዊ እና ፖለቲካዊ እንዲሁም ዲፕሎማሲያዊ ግንኙነቶች ለማድረግ ሰልፉ እንዳለ ነው ይህን የፈጠረው። ይሄ አቅማችን ነው። አቅም ሲባል ሜጋ አቅም፣ አገራዊ አቅም ብለን የምንወስደው ነው በሁሉም መስክ። አሁን በፋይናንስ ዘርፍ እንዴት ተደርጎ ማኔጅ እንደተደረገ ኢንፍሌሽኑ ምኑ እርግጥ ኑሮ ውድነቱ አለ። ይሄ ኢቨንቹዋሊ በምንፈጥራቸው ሀይሎ አቅሞች እየተፈታ የሚሄድ ይሆናል እና ምርታችን በጣም አድርጓል። አሁን ኢትዮጵያ በእርዳታ ነበር የምትቀጥ ታወቀው አይደለም። ትልቅ ሜጋ ፕሮጀክቶችን በማሰብምና በመተግበር ነው የምትታወቀው። ይሄ አቅም ነው። ስለዚህ ኢትዮጵያ እንደ ድሮ ዝም ብላ አይደለችም የምትታይ የምትሰማ ሀገር ሆናለች። በዩናይትድ ኔሽንስ ውስጥ 13 ጊዜ ነው የቀረበው። ስማ እኛ እውነት ለመናገር ይድሮውን እንጂ ያሁኑ እና እናወራ አስራ ሶስት ጊዜ ዩናይትድ ኔሽንስ ላይ የቀረበ ጉዳይ ያለ አንድ ጊዜ ጃንሆይ ሊግ ኦፍ ኔሽንስ ላይ ያቀረቡትን ነገር ነው የምናራግበው ብዛት። ይህ እኮ ትልቅ ነገር ነው። አሁን ያለው ነገር ትልቅ እኮ አቺቭመንት ነው። እውነት ነው። በአፍሪካ ደረጃ ስ ኢትዮጵያን እንዴት እንደሚያያት በአፍሪካ ህብረት ስብሰባ ጊዜ እዚህ የመጡ ሰዎች ተመልሰው እንዴት ነው ኢትዮጵያ ከተሞቿን ያለማች ብሎ ኤክስፐርት ልኮ የኢትዮጵያ ሮል ሞዴል አድርጎ ለመቅዳት ለመኮረጅ መፈለጋቸው ትልቅ ነገር አይደለም። ከኛ በፊት በቃ ትልቅ ሞገስ የነበራቸው ሀገሮች። ስለዚህ ኢትዮጵያ እኔ ሁልጊዜ እንደምለው ኢትዮጵያ ትልቅ ነበረች፣ አሁንም በጣም ትልቅ ነች፣ እጅግ በጣም ትልቅ ትሆናለች ብዬ ነው የማስበው። እና ከብዙ ተቃዋሚ ድርጅት መሪዎች ጋር እነጋገራለሁ። ትልቅ የሀሳብ ለውጦች ነው ያለው የመቀበል አንዳንድ ጊዜ ዝም ብለህ ትቃወምና ከአዲድ መውጣት ያቅታል ወደ መደገፍ መለስ ያቅታል። አሁን ግን አይደለም። የውጭ አሁን ዲያስፖራ ላይ ያሉትን እውቅ የሆኑ ሰዎች ጋር ፕሮፌሰሮች፣ ዶክተሮች ጋር ገናኛለሁኝ። የሀሳብ ለውጦች አለሁ። አትሊስት ኮመን የሆኑ ጉድስ ኮመን ጉድስ ኮመናሊቲስ ላይ የጋራ የሆኑ የወል የሆኑ ነገሮች ላይ የመግባባትና የመስማማት ሁኔታዎችን አያለሁ። ይሄ ለእኔ ትልቅ አቺቭመንት ነው ብዬ ነው ማስብ። መልካም ሌላው ምናልባት የኢትዮጵያ የውጭ ጉዳይ ፖሊሲ ለጎረቤት ሀገራት ቅድሚያ የሚሰጥ ነው። አሁንም ያለው እሱን የሚያሳይ ነው። በኤሌክትሪክ ኃይል የመተሳሰር ሁኔታዎች አሉ። ቀጣይ ደግሞ የታላቁ ህዳሴ ግድብ ሲያልቅ ትልቅ አቅም ይፈጥራል በኤሌክትሪክ ኃይል ረገድ። ከዚህ አንጻር ይሄኛውን ወደ ሀብት እንዴት መቀየር ይቻላል? ከጎረቤት ሀገራት እስጋ በምን ያህል ርቀት ጠንካራ ግንኙነት እንዲፈጥር ያስችላል የታላቁ ህዳሴ ግድብ ኦረዲ ሜጋዋቱን አላውቅም። ከጅቡቲ ጋር ጀምረናል። ነገ ከሰሜን ሶማሊያ ጋር፣ ተነገወዲያ ከኬንያ ጋር፣ ከሶማሊያ ጋር፣ ከተንዛኒያ ከነዚህ ሁሉ አገሮች ጋር አለ ፖቴንሻሉ። አሁን ወደ ተወሰኑ ሀገሮች የተወሰኑ የአግሪካልቸር ምርቶች እየላክን ያለ ነው። አትክልትና ፍራፍሬ እየላክን ያለ ነው። ስለዚህ ኢትዮጵያ ጎረቤቶቿን ችላ የኖረች አገር ናት። ችላ የኖረች አገር ናት። አምስት ሺህ ገደማ ኪሎ ሜትር ነው ዙሪያዋን ያለውና ይሄን ሁሉ በደንብ ተንከባክባ ችግር ሲደርስባቸው ደርሳ ነው የኖረችው። ተመልከት ሶማሊያ ያለውን ሰራዊታችንን እየሞትን ነው፣ ለሶማሊያ ሰላም እየሞትን ነው። የሶማሊያ ሰላም ኢትዮጵያ ሰላም ነው ተብሎ ያ እንደ ሀገር ያኮራናል፣ እንደ ሀገር ልንኮራበት ይገባል እውነት ለመናገር እና እነሱ የሀገሮቹ ዜጎች እና መሪዎች ይኮሩብናል። እኛ ውስጥ ያለነው ግን ተባብረን ይህን ሪያሊቲ መገንዘብና ማወቅ መቻል አለብን ብዬ ነው የማስበው። ስለዚህ የኤሌክትሪክ ኃይል ትስሩ ጠንካራ ምነት መፍጠር የሚያስችል ነው ከሌሎች ሀገር ለማለት ይቻላል በጣም በጣም ኤሌክትሪክ ብቻ አይደለም እሱ ብቻ አይደለም። አግሪካልቸር አሁን ለምሳሌ በክልላችን ያሉ አገሮች ወደ ምስራቅ ውስትድ በአርብቶ አደር ደረጃ ያሉ ናቸው። ብዙዎቹ አግሪካልቸር ግን ከኛ ወደዛ ሊፈስ ይችላል። በእርግጥ ከነሱ ደግሞ ወደዚህ በጣም ብዙ ነገሮች ሊፈስ ይችላሉ። ስለዚህ ይሄ ሀይል ለእኛ ብቻ ሳይሆን ለምስራቅ አፍሪካ ትልቅ ፀጋ ነው ብለን ነው የምንወስደውና ሁሉም በጉጉት የሚጠብቀው ነው ሁሉም ምናልባት የምስራቅ አፍሪካ ቀጠና ችግሮች እንዳሉበት ይታወቃል። እና ከዚህ ችግሮች ወጥቶ በኢኮኖሚ ጠንካራ የኢኮኖሚ ማህበረሰብ እንዲገነባ የኢትዮጵያ ሚና ምን መሆን አለበት ብሎ መናገር ይቻላል? አዎ እንግዲህ ይህን ለማድረግ መጀመሪያ የውስጥን ሰላም ማምጣት ግድ ይላል። የውስጥ ሰላም እየመጣ ነው። እኔ የሰሜን ጦርነት የትግራይ ጦርነት ከመጀመሩ በፊት ለእርቅ ከተሟገቱ ለድርድር ለውይይት ከተሟገቱ ሰዎች አንዱ ነኝ። በጣም ብዙ ጥረቶች ተደርገዋል። አሁን በዚህ በአማራ ክልልም ያሉ ችግሮች አሉ። በኦሮሚያ ክልል ያለው ችግር እንደምታየው በደንብ እየተፈታ ሰዎች ወደ ሰላማዊ መንገድ እየተመለሱ ነው ያሉት። በወታደራዊም በሰላማዊ ድርድርም እየመጡ ነው ያሉት። ሁሉም እንደዚሁ ይረግባል። ከዛ በኋላ ቺ ሀገር የሰላም ስራ ውስጥ ነው የምትገባው። ሰላማዊ የሆነ ስራ የልማት ስራ ውስጥ ነው የምትገባው እና ይህን ካደረግን በኋላ ሌሎቹም ሀገሮች ጎረቤት ሀገሮችን ደግሞ እስካሁንም ችግር አለብን ብሎ አልቆም። የኢትዮጵያ መንግስት ሱዳን ያለውን ጉዳይ በቅርበት እየተከታተለ ነው። ደቡብ ሱዳን ያለውን በቅርበት እየተከታተለ ነው። እንደዚሁም ሶማሊያ ያለውን እየተሳተፍንበት ነው ሱዳንም ያለው አብዬ ላይ የኛ ሰራዊት አለ ታውቃለህ። እና እየተሳተፍ ያለ ነው። አካባቢው ሰላም ለማድረግ አካባቢ ሰላም ለማድረግ ከአካባቢ መንግስታት ጋር በእኩልነትና በመደማመጥ አብሮ በመስራት ይህን አካባቢ የሰላም ቀጠራ ለማድረግ አመቺ ሁኔታዎች እየመጡ መሆኑ ይታያል። መልካም። ምናልባት ዶክተር ጥያቄ እንጨርሻ፣ ለርሶ የሚናገሩት ካለ እኔ የምናገረው መልዕክት ነው ለሀገራችን ምሁራን፣ የፖለቲካ ድርጅቶች እባካችሁ ጥሩ በሆኑ ነገሮች ላይ እንስማማ፣ የጎደሉ ነገሮችን ደግሞ ቀስ ብለን በውይይት እናሟላ የሚል መልእክት ነው ያለኝ። መልካም ተከታታዮቻችን፣ ከዶክተር ሙሉ ጌታ ደበበ ጋር የነበረ ቃለመልስ ይሄን ይመስላል። ዶክተር ሙሉ ጌታ ደበበ ለጥያቄዎቻችን ምላሽ ስለሰጡ እናመሰግናለን። በቀጣይ በሌላ ፕሮግራም እንመለስ ይሆናል። መልካም ጊዜ።